እንዴት ነህ የኔ አባት ደህና ነህ ሰላም እንዴት ነህ ሁሉ ሰላም ደና እስኪ ስም ግን አስተዋውቀኝ ሙሉቀን እባላለሁ ሙሉቀን እሺ እኔ አግማስ ይባላሉ ደናና ደና ነኝ እንዴት አለህ ከየት ነው የሚመጣ ከስማዳ ነው ስማዳ ነው ቤተሰቤሉም እንዴ የለኝ ሙተዋል የለኝም መሬትም አልተመሩም በብዛትም ያችውም ያለው ወስዷታል ዘመድም የለኝም የመጣው በኮረናው ጊዜ ነው እንግዲህ እንደ አምስት ዓመት እየሆነው ነው መስ። እሺ አሁን አንተ እንዴት እያልክ ትኖራለህ? ዙሮ እኔማ ስራ የሚያስጀምረኝ ላገኝ ስራ ጀምርና እናለ ወይም ሊስትሩ ወይንም ሱቅ መክፈት ምናምን ነው። እኔም ሱቅ ምናምን መስራት ትችላለህ? አዎ ተምረሃል ወይስ ትምህርት? አልተማርኩም ግን ስለ ብር ቁጥር እስከ እንትን ድረስ አውቃለሁ። ዙሮ የገበው አኳያ ዙሮ አይጠፋኝም። የሱቁ ማለት ነው፣ የአሻሻጡ ምናምን። እሺ አሁን እዚህ ምንድን ነው ምታድር ቤት ዶርም ተከራይተሀል ወይስ እንዴት አረ የለም አልተከራየሁም ዝም እየወለል ነው ማደር ሰላሳ ብር ነው ለቀን ነው የሚከፈለው ስልክ አለህ የለኝም የባንክ አካውንትስ የለኝም ከዚህ ውጭ አሁን ልብስ የለህም የምትለብሰው የለኝም በጭራሽ ሁሌ የምትለብሰው ይሄ ነው እንሂድና እኔ ልብስህን አሁን አለብስሃለሁ እሺ እሺ አባቴ እኔ አባት፣ አቤት። እንዴት ቆየህ? ደህና። ደስ ብሏል? አዎ ደስ ብሎኛ። ይሄን ያደረገችልህ አጸደ ማርያም ትባላለች። አጸደ ማርያም በጸሎት አስበኝ፣ ጸልይልኝ ይብልሃለች። እሺ እሺ እሺ። እና ደግሞ ለአንዳንድ ነገር እንድትሆን ይህቺ አስራ አንድ ሺህ ብር ናት። እሺ። እቺን ይዘህ መርቅልኝ። እሺ። እግዚአብሔር ይስጥልኝ። ጤናዋን ሀብቱን ሲሳዩን ይድልልኝ። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ። በሰማይ ቤት ይቆይልኝ። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ። ጤና ነው መያዣው። ጤናዋን ሀብቱን ይድልልኝ። ደስ ብሎኛል። ባለሽበት ዘርሽን ባርከው። ባለሽበት ይመችሽ። በጣም ደስ ብሎኛል። ደስ ያለውን እንጀራ ይስጥልኝ። ባለሽበት ይመችሽ። በጣም ደስ ብሎኛል። ደስ ያለውን እንጀራ ይስጥሽ። የቻላችሁት ታግዙት ደስ ይለኛል። ምክንያቱም ይህ ሰርቶ መብላት ስለማይችል ከሚለም ነው። ትንሽዬ ሱቅ ቢከፈትለት እሷን ቢሰራ ደስ ይላል።